ዘላቂ ሰላምን ለማረጋገጥና የልማት ስራዎችን አጠናክሮ ለማስቀጠል ህዝቡ ከመንግስት ጎን በመሆን ሊደግፍ ይገባል ሲሉ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ ተናገሩ። የክልልና የከተማ አስተዳደር ከፍተኛ አመራሮች በጎንደር ከተማ አዘዞ ጠዳ ክፍለ ከተማ ከደረስጌ ማርያም ደብረ ቀበሌ ነዋሪዎች ጋር በወቅታዊ የሰላምና የልማት ስራዎች ዙሪያ ውይይት ተካሂደዋል። ከሰው መንጌ ተጨማሪ ያለው በአማራ ክልል ከአንድ አመት ተኩል በላይ የዘለቀው የእርስ በርስ ግጭት ዜጎችን ለማህበራዊና ኢኮኖሚያዊ ቀውስ እየዳረጋቸው ይገኛል። ግጭቱ በሰላማዊ መንገድ በውይይት ይፈታ ዘንድም ተደጋጋሚ የሰላም ጥሪዎችና ህዝባዊ ውይይቶች እየተደረጉ ይገኛሉ። የአማራ ክልል ከፍተኛ መሪዎችም በማዕከላዊ ጎንደር ዞን የሚገኙ የተለያዩ ወረዳ አርሶ አደሮችን እና በጎንደር ከተማ ዙሪያ ቀበሌዎች ነዋሪዎችን በወቅታዊ የሰላምና የልማት ስራዎች ዙሪያ እያወያዩ ነው። ከፍተኛ መሪዎቹ በጎንደር ከተማ አስተዳደር አዘዞ ጸዳ ክፍለ ከተማ የድረስጌ ማርያም ቀበሌ አርሶ አደሮችን አወያይተዋል። ያለ ታሪካችንና ያለ ባህላችን የተፈጠረው የእርስ በርስ ግጭት ሰብአዊና ቁሳዊ ጉዳት እያስከተለ መሆኑን ነዋሪዎቹ ገልጸዋል። አገራችን ጎንደር የጦርነት ወሬ እኮ ሰምተን አናውቅም። ከተወለድን አንስተን በዚች ሁለት ዓመት ግን የመጣው መከራ ግን በጣም አሰቃቂ፣ በድንጋጤም ስንት የሚሞት አለ። ሽማግሌዎች አቅም ሲያጡ ሲሮጡ ከመንገድም እየወደቁ ነው ያሉ እና ይሄ የሰላም እጦቱ ግን በጣም አስከፊ ነገር እየሆነ ነው። አሁንም እንደ እውነት ይሄ ነገር ቢስተካከል ጥሩ ነው። ጠዋሪ በፊት ተጠዋሪው በኋላ ቀረ እንጂ ምንም ጥቅም አላገኘም። ወጣት ነበር ጉልበት ያለው ሰርቶም ያደማ ርጦም ይቀድም ተናግሮም ያሰማ ወጣት ነበር። ወጣቶች ግን ስንቶች በየሜዳው ቀሩ። ማህበራዊ መስተጋብራቸውና ከቦታ ቦታ ተንቀሳቅሰው ለመስራት እንደተቸገሩም ነዋሪዎቹ ይናገራሉ። ንግድ መነገድ አቅቶናል። መኪናው እንኳን ትርፍ አይነታውን ከመንገድ ላይ ተቀምቶ እየመጣ ነው። በተለያየ ማንም ብለው ማንም ቀማኛው ተሰማርቶበት ያለ ጊዜ ያለን እና ማዳበሪያው እኮ እየመጣ ነው። አሁንም ቢሆን አላነሰም ማዳበሪያው። ነገር ግን ለመስራት ምን ያስፈልጋል? ሰላም ነው። ሰላም ከሌለ ምንም የለም። ድሮ ከብት ነው ሲሰረቀ ነበር፣ በሬ ነው ሲሰረቀ ነበር። አሁን ማንም ማንም ሰው እንደ ከብት እየታነቀ እየታገተ ይህን ያህል ብር አምጣ ይባላል። የጎንደር ከተማ አስተዳደር ከንቲባ አቶ ቻላቸው ዳኘው ጦርነት ይበቃል፣ ችግሮችን በውይይት ለመፍታት ህዝቡ አጋር መሆን አለበት። ችግሩ በዚህ ቀን ማለት ይገባል። ጫካ የገቡ ኃይሎችን ህብረተሰቡ በመምከር ወደ ሰላም እንዲመጡ ማድረግ ይገባልን ብለዋል ከንቲባው። እኛ እናስገባ ተውም በል ትምህርት ቤቶቻችን ይጀምሩ፣ አካባቢያችሁን ሰላም ራሳችሁ ጠብቁ፣ ከዛሬ ጀምሮ ይበቃናል። ስለዚህ ይህ ህዝብ አስተዋይ ነው፣ መካሪ ነው፣ ጸሎተኛ ነው። ልጆቻችሁ ምከሩ በደንብ አድርጋችሁ ከዚህ ችግር ከዚች በኋላ ይበቃናል። እንረስበት፣ እንስራበት፣ ፋብሪካዎች ይከፈቱ፣ መብራት ይብራላችሁ፣ እናስተካክልበት። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በክልሉ የተፈጠረውን የሰላም ጦት ችግር በመፍታት የክልሉን ህዝብ ከዘርፈ ብዙ ችግሮች ማውጣት ይገባልም ብለዋል። ህዶ ህዶ ገፈት ቀማሹ ደግሞ የአማራ ህዝብ ነው፣ አርሶ አደሩ ነው፣ ከተማ ኗሪው ነው፣ ታች ያሉ አቅመ ደካሞች ናቸው። ስለዚህ የአማራን ህዝብ አጠቃላይ ህይወት ለመታደግ የገጠመንን ችግር መፍታት አማራጭ የሌለው ጉዳይ ነው። መንግስት ችግሮችን በውይይት ለመፍታት አሁንም ቁርጠኛ ነው ያሉት አቶ ይርጋ ይህ እንዲሆን ህዝቡ የበኩሉን ድርሻ ሊወጣ ይገባልን ብለዋል። ትናንትም በሰላም ግቡ፣ ዛሬም በሰላም ግቡ፣ ነገም በሰላም ግቡ። ህዝብ ሚዛናዊ ነው፣ መንግስት ይምራል። ስለዚህ የህዝብ አካል ሁኑ እያል ነው ጥሪ እያደረግን ያለ ነው። ይሄ የሚሆነው ደግሞ ከዚህ አካባቢ ያላችሁ ወጣቶች፣ ወንድሞች፣ እናቶች፣ አባቶች አሁን ለሚባለው ነገር ጽኑ አቋም እምነት እና መተማመን ላይ ደርሳችሁ የድርሻችሁን ስታደርጉ ብቻ ነው ጉዳዩ የሚሳካው ማለት ነው። መላ ማህበረሰቡም በየአካባቢው ያለውን ችግር በሰላም እንዲፈታ ልጆቹን በመምከር የሰላም አማራጭን እንዲከተሉ ሊያደርግ ይገባልም ተብሏል።